አስጠድሰን ስጋ ወደሙ ልንቀበልበት ነው። ምመላ ሁላችሁ ትልቆቹ፣ ትንንሾቹ ያለ ስጋ ወደሙ የእግዚአብሔር መንግስት አይወረስም። ትኩረት እንስጠ። ለህንፃው ማማር እንደምንጨነቅ፣ ለመጋረጃው እንደምንጨነቅ፣ ለአልባሳት እንደምንጨነቅ፣ ስለ ህይወታችን እናስብ። ስለዚህ ምን ያህል ጊዜ እንደምንኖር እንደተሰጠን አናውቅም። ነገር ግን ዛሬ የኛ ነው። ስለ ነገ የምንላቀው ነገር የለም። ስለዚህ የቤተ ክርስቲያን መስፋፋት መኖር ትልቅ ጥቅሙ እኛ ልንድርበት ነው። አወጫችሁ እየቀረባችሁ ንሳ እየገባችሁ

በትናንትና ሁለት ጥፋና አባቶች መጥተው ከተራ ሕንፃነት ወደ ቤተ መቅደስነት አክብረውታል፣ በሚሮ አክብረውታል። ደስ ይበላል። እግዚአብሔር ይመስገን። ስለዚህ ይህ በከበረ ቤተ መቅደስ እንግዲህ ሁላችንም ስጋ ወደሙን በመቀበል ደስታ በመግባት ሕይወታችንን መቀደስ ይገባናል እና እግዚአብሔር አምላክ ሁላችንንም በበረከቱ ይባርካችሁ። ለሀገራችንም ሰላሙን ሚስፅብል የቤተክርስቲያን አንዱ ዓላማዋ ለሀገር ከወገን መጠጥለ ስለሆነና ቤተክርስቲያን አጥብቃ በዚህ ዘመን ስለ ኢትዮጵያ ሰላም ስለ ሕዝቦቿ አንድነት ወንድማማቾች ጦርነት የምናየው ገዳይ በሟችን ወገናችን ነው። ወንድማችን እህታችን አካላችን ነው። ስለዚህ ይህንን እግዚአብሔር ከምድራችን እንዲያስወግድልን ሰላምን እንዲሰጥ፣ ፍቅርን እንዲሰጥ፣ እርቅን በምድራችን ላይ እንዲያመጣ ሁላችሁም ደጋለ ምህረት ንገባ ጸልዩ። እግዚአብሔር አምላክ አሁን እኮ እንዴ ተሰበሰብነው ሰላም ስላለ ነው። ሰላም በሌለበት አካባቢ እኮ እንደዚህ ሰዎች አይሰባሰቡ፣ አንድ ላይ ሆነው አይጸልዩም፣ በአንድነት ሆነው አያመሰግኑም። ምክንያቱም ሰላም የለም። ከምንም በላይ ሰላማችን አስፈላጊ ነው። የተነጠቀው ሰላም እግዚአብሔር እንዲመልስልን እርቅ እንዲያደርግ ሰላም እንዲያወርድ በመግራችን ያለማቋረጥ አባቶች፣ እናቶች ልጆችም ጸልዩ። ማንን እንደሚሰማ እናውቅምና፣ እግዚአብሔር ግን ጸልዩ። እግዚአብሔር አንድነቱን እንዲያመጣ ፍቅሩን እንዲያመጣ ሁላችሁ ንገሯት። ድንግል ማርያም ፈጣን ናት፣ ትሰማለች። ከእንባር ጋራ ሃዘን ጋር ሆነ እንለምንበት። እንግዲህ የተጠራነው ቤተክርስቲያን መማፀኛ ነው። እግዚአብሔር ፈቃድ ሰጥቷል። እኛ ተግባራዊ ባለብን እያሰብን እንጂ ሶሎሞን የተመደሱ ሰበ ከጨረሰ በኋላ በቀዳማዊ ነገስት ስምንተኛው ምዕራፍ ላይ እንደምታዩ በዘትልኛውም ማለት ምንድን ነው ያለው? ሶሎሞን ሰርቶ ከጨረሰ በኋላ እግዚአብሔር ምን አለው?

አጫ አዞ ባለበት ሆኖ እንኳ ቢት ቢለምን፣ እኔ እግዚአብሔር በሰማይ ሆኜ እሰማዋለሁ። ስለዚህ እግዚአብሔር አሁን ይስማል። ድመናችን ብዙ ነው፣ እሚያችን ብዙ ነው፣ ፍላጎታችን ብዙ ነው። እግዚአብሔር ይስማችሁ፣ እግዚአብሔር ይስማል። እግዚአብሔር በዚህ በትጠድ ጸሎት የምታደርጉት እራውዶ ይቀበልላችሁ ፋይ ታደርገው